በዛሬ ቪዲዮ ጋይዝ ይላችሁ፣ ምንድን ምንድነው ዩቲዩብ ከጀመረ ስድስት ወር አለፈ። ዩቲዩብ ከጀመረ ከካሜራ ጀርባ ያለውን ስትራግል ምን ይመስላል፣ ከስራ ከትምህርት ጎን ለጎን ያለ ማስኬድ ምን ይመስላል፣ ይሁን ጨማሪ ደግሞ እሱ ጋር አያይዤ በዩቲዩብ ስንት ብር መስራት ይችላል የሚለውን ማለት ነው። ከራስ ልምድ አንጻር እስካሁን ዘጠኝ ወር ሰሮኝ ምን ያክል ሰራው የሚለውን ነገር አብሬ አያይዤ እነግራችኋለሁ ማለት ነው። በቀጥታ ወደ ቪዲዮ ግን መጀመሪያ እንደምታውቁት ዩቲዩብ ስቱዲዮ የመገንባት ፕሮሰስ ላይ ያለ ነው። እሱ ምን ደረጃ ደረሰ የሚለውን አሳያችሁ ማ ሴታፓችን እንግዲህ ጋይስ በጣም እጥር ምጥን ያለች ምንም ነገር የለም ማለት ይቻላል። እዚህ ጋር ዋይፋይ አለ። በተጨማሪ እዚህ ጋር ዋናው ምንድን ነው ላፕቶፕ አለ። ሊኖቮ ሌጊዮን 46 ርቴክስ ያለው ማለት ነው በጣም አሪፍ ላፕቶፕ ነው። ግን ከዚህ ልንገራችሁ ይሄ ላፕቶፕ እንዳይመስላችሁ ይሄ ላፕቶፕ አይደለም። ለኤዲተር የተገዛ ላፕቶፕ ነው። ኢትዮጵያ የሚላክ ነው እና እሱ በራሱ ብር የገዛው ላፕቶፕ ነው። እኔ ብቻ ገዛውና እልክለታለሁ ማለት ነው። ወደ ስቱዲዮችን ስንቀጥል ምንድን ነው እዚህ ጋር የምታያቸው ላይቶች አሉ። ኤልዲ ላይት እነዚህ ሲን ገዛውኝ ወደዚህ አመጣሁት። እንዲመች ማለት ቀረጻ። ከዛ በተጨማሪ ብዙም አዲስ ነገር የለም። ይሄኛው ላይት እንግዲህ ባለፈው ታች ይችኋል። ባለፈው ቪዲዮ ላይ ጋይስ በጣም ትንሽ ተጠፋፍተናል፣ አውቃለሁ በጣም እኔ እራሴ ቢዚ ሆኛለሁ። እዚህ ሀገር ደግሞ ታውቃላችኋን ክረምት እየገባ ነው። በጣም አላ አየሩ ተመትቷል፣ ቀስቅዟል በጣም ማለት ነው። ማሞቂያ እራሱ እዚህ ጋር ተቀምጬ ምናምን ነገር ይበርደኛል። ያው በሻይ ምናምን ነው የሚንቀሳቀሱ። የምሬ ምንም ያለ ማገና ማለት ነው ቤት ውስጥ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወደ ስድስት ሺህ ጉዞ እያደረግን ነው። ኦልሞስት ስድስት ሺህ ገብተናል። የተወሰነ ሰው ነው የሚቀረው። ቶሎ ጠቅ ጠቅ አድርጓትና ስድስት ሺህ እንገባለን ሰው ጋይስ፣ የመጀመሪያው ነጥብ የምናወራበት ምንድን ነው? ዩቲዩብ ለምን ጀመርኩኝ የሚለው ነ ከምክንያቱ እነሳለን። ኖቶቼ ምናምን ነገር ጽፌ አለሁ እዚህ ጋር ዩቲዩብ እንግዲህ የጀመርኩት ከስምንት ወር በፊት ነው። እዚህ ጋር የሚለው የተማሪ ላይፍ በጀርመን ምን ይመስላል የሚለው የመጀመሪያው ቪዲዮ ነበረ። የጀመርኩት ሰዓት ማለት ነው ተማሪ ነበርኩኝ እንደነገርኳቸው፣ አውስቢሉንግ ያደረግኩት ሰዓት ትምህርትና ስራ ነው። ግን በአንድ ቀን የምታደርጉት ወይ ትምህርት ነው ወይ ስራ ነው። ትምህርትም ከሆነ ከግማሽ ቀን በኋላ ከ9 ሰዓት በኋላ እረፍት ነኝ። ሰዓት ነበረኝ ብዙ ነገር አላ ለምን አልጀምርም ሰብኩኝ እና ፐርሰናል እኔ በተፈጥሮ የማ ብሎጎች ነው ዳለ በጣም የማላየው ብሎግ የለም። የምር ሀበሻ የተባለው ብሎግ በሙላ በቃ የሆነ የሰዎችን ላይፍ በተለይ የውጭቱን ብዙ ላይ ነገር ግን ሀገር ውስጥ ያሉ የኢትዮጵያ ብሎገሮች ማለት ነው አጠቃላይ የሆነ ላይፋቸው ምን ይመስላል በጣም ኢንተረስት ያደርገኛል። የሰዎችን ላይፍ የሆነ ከሌላ ሰዎች አይን ማየት ማለት ነው የነሱን ላይፍ እና በጣም ሆቢ ስለሆነ ብሎጎችን በቃ ጥሎብኝ የሆነ አያለው ምናምን ነገር ከዛ እኔም በቃ ሰዓት ምናምን ነገር አለኝ ካሜራ ምናምን እዚህ ደግሞ አክሰሱ ኢዚ ነው። ሰው ለምን አልጀምርም ብዬ ዩቲዩቤን የመጀመሪያውን ቪዲዮ የተማሪ ላይፍ በጀርመን ሚሊዮን ማለት ነው። ስፖርት እንሰራ ትምህርት ስማር ምናምን ነገር አሳየው ማለት ነው ጋይስ፣ የምጠበቅኩት አይደለም። በጣም ታየ ላይክ በአንድ ቀኑ ምናምን ነገር ይመስለኛል ሰላሳ ሰው ምናምን ነገር አየው፣ አላ አርባ ሰው አስቡት። ምንም አይነት የሆነ ቲክቶክ ሰራለው ድሮ ጌሞች ምናምን ነገር ነበረ፣ ግን የሆነ ፋንቢዝ የለኝም። ካለምንም ፋንቢዝ ሰላሳ ሰው ሳገኝ የመጀመሪያ ቪዲዮ ላይ የመጀመሪያ ጊዜ ላይ አምስት ሰው ምናምን ቢያቸው ከዛ በነጋታው ተመልሼ ሳየው መቶ ምናምን ሰው አልፏል። ሳት ደግሞ ዩ ይ የምሬ ነው ታቁታላችሁ። ሁሉም ሜይን ፊሊንግ ማለት ነው። የሆነ አዲስ ነገር ከሰራችሁ በኋላ በተለይ እንዲህ ሶሻል ሚዲያ ላይ ፖስት ነገር ከሆነ ተጓጓላችሁ። ላይ ሰዎች ምን እያሰቡ ነው ምናምን ነገር ወደዱት ምናምን ነገር አላ ጓደኞች ምናምን ራሱ ሊስቁባ ይችላሉ። ላይ ስትጀምሩ ማንም ማያውቃችሁ ማንም ሰሆን ዩቲዩብ እንደምሳል አጨራሽ አልተናገርኩኝም። ጸጥያን ቪዲዮ ስፖስተው የምር ካሜራውን ገዛዋት የዛኑ ቀን የገዛሁት ቀን ማለት ነው። በቀጥዬ ጂም ይዤ ወጣሁኝ። ላይ እየሄድኩኝ ሰላም ሰላም ዩቲዩብ ፍሪዘር እባላለሁ ምናምን ነገር ብዬ ላይ ቪዲዮ መሳ ይችላለሁ። ሰላም ሰላም ዩቲ ፍሬዘር እባላለው። የመጀመሪያ ዩቲብ ቪዲዮ የሚሆነው እና መንገድ ሊኒ ሌሊት ነው ሌሊት አይባልም፣ የሆነ ሶስት ሰዓት አካባቢ ነው። የት ነው የምትሄደው ለምትሉኝ፣ ስፖርት ሰራውኝ። በጣም ከሰው የነበረው ፊድባክ ደስ ሲል ነበረ፣ ላይ ሞቲቬት አድርገኝ በጣም። ከዛ ቀጤው ቪዲዮ ስራ ቦታ ላይ የስራ አላ ጀርመን ውስጥ የኤሌክትሪሽያን የኤሌክትሮኒክስ ኢንጂነር ስራ ቀን ውሎ የሚል ደግሞ የስራ ቭሎጊን አሳየው። አይ ቲንክ በመጀመሪያው ቅን ምናምን ሰኔ 2300 ሰው አየው አስቡት ለሰው ማየት በጣም ብዙ ላይ ካለ የሌለ በጣም ብዙ ቁጥር ነው። በቃ እንደዚህ እንደዚህ እያለ ላይ ግሮሸሪ ምናምን ነገር ሄድኩኝ አይዲያዎች ምናምን ነገር እየፈጣጠርኩ አለ በጣም የሚገርም የሆነ ኢንትረስቲንግ የሆነ ጊዜ ነበረ። በጣም ረጅም ጊዜ ያለ ትንሽ ጊዜ ነው ከጀምርኩኝ ምናምን ነገር ይሄ ስቶሪ ላይ ካለ ኢንትረስት የሚያደርጋችሁ ሰዎች ናላችሁ ልጀምሩ ያላችሁ ካላችሁ ወይም ኢንተርቴንመንት ሌላው ምንድነው ምክንያት እዚህ ብዙ እንደኔ ከኢትዮጵያ የመጣችሁ ከሰዳችሁ የራሳችሁን ስራ ምሰሩ ምኖሩ ምናምን ነገር አላችሁ ከእናንተ ትንሽ የሆነ ኮሚኒኬት የማድረግበትን ወይ እያሰብኩ ነበር። ከተቻለ እግዚአብሔር ከፈቀደ ማለት ነው አሪፍ ኮሚኒቲ ራሱ በዘጋጅ ደስ ይለኛል። አላ በተለይ ጀርመን ሀገር ላይክ እየመታችሁ እየሰራችሁ የተማራችሁ ያላችሁ ሰዎች አላ ተፍተፍ እያላችሁ ለአሪፍ ቸር ማለት ነው እናንተ ለፈታም የሚሆናል ለቁም ነገር ምናምን ነገር የሚሆን የተወሰነች ኮሚኒቲ ሜይ ቢ ቴሌግራም ቻናል ብከፍትም ምናምን ነገር አሪፍ ይመስለኛል። ሜይ ቢ ሊንክ ከስር አስቀምጠላችኋለሁ። እዛ ላይ እየገባችሁ ትንሽ ጀርመን ውስጥ በተለይ ያላችሁ ከሆናችሁ አሪፍ ነው። ሙሉ ዩሮፕ ግን ቢሆንም ችግር፣ ምክንያቱም እዚህ ዩሮፕ በጣም የተገናኛሉ ነገር በባቡር የትም ስለምትሄዱ ማለት ነው። ሌላው ደግሞ ምንድን ነው ይሄ ትንሽ ፐርሰናል ሊሆን ይችላል። እኔ ቪዲዮ ሰራ አብዛኛውን ጊዜ ቪዲዮ 90 ፐርሰንት የሚሆነው ቪዲዮች ማለት ነው ከበስ ጀርባቸው የ10 ሰዓት ምናምን ጉዞ አላቸው። የባቡር ጉዞ የሚኖረው ጀርመን ገጠር ውስጥ ነው። ከዚህ አሁን ፍራንክፈርት ጂ ቪዲዮ ስራ አይ ቲንክ አካባቢ የሚሆነው የ7 ሰዓት ጉዞ ነው በባቡር ማለት ነው። 7 ሰዓት ጉዞ መሄድ፣ 7 ሰዓት መመለስ፣ 14 ሰዓት እና አብዛኛው ቪዲዮዎች እኔ ማለት ነው አንድ ቀኑን ለመንገድ አዋርኩት ማለት ነው ለእናንተ ሁለት ሰዓት ቪዲዮ ለመቅረጽ 14 ሰዓት ምናምን ነገር የሆነ ደርሶ መልስ እጓዛለሁ እና በቃ እሱ እሱ ነገር ትንሽ ከባድ አደረግብኝ። እኔ ማለት ነው ወጥቼ እንደ ልቤ እንዳልሰራ ብዙ ሰዎች ጋር ኮኔክሽን እንዳልፈጠር ምናምን ነገር እና ይሄ ትንሽ ፐርሰናል ሊሆን ይችላል። ከዛ በተረፈ ግን ቪዲዮ ስትጀምሩ መጀመሪያ ላይ ጉጉት አላችሁ። ላይክ የምር የምር ነው ያለማውሸት ማለት ነው። የመርኩ ሰዓት እኔ በየአምስት ደቂቃ ምናምን ነገር ቪውዎችን የምቆጥረው አላ ላይኮችን የማየው ኮሜንት የማነበው ምናምን ነገርና፣ የሆነ እሱ ስሜት የሆነ እየቀነሰ እየቀነሰ መጥቶ የሆነ ኖርማል የሚሆንበት ጊዜ አለ። አ ምንድን ነው የሆነ በቃ አላ የሆነ ትንሽ ደስ ያላችሁ የምሰሩበት ቀን አለ። ብቻ በአጭሩ ስናገር ማለት ነው ሶስተኛው እና ሜይቢ ለናንተ ኢንትረስቲንግ ፖይንት ስንት ብር ሰራው በዩቱብ እስካሁን ድረስ ከጀመርኩ የሚለው ነው። እንደነገርኳችሁ ዩቱብ ከጀመርኩኝ ዘጠኝ ወር ሆነኝ። ሞኔቴዚንኩት በአንድ ወር አካባቢ ነበረ ቪዲዮ ሰርች ያለው ገብታችሁ ማየት ቻላችሁ። ሞኔቴዚንኩ ሰዓት ማለት ነው ጁን ላይ የመጀመሪያ ፔመንት የተቀበልኩት ማለት ነው። አሳያችሁ ሁሉም ነገር ጁን ላይ የመጀመሪያውን 60 ስንት 86 ሮን የሰራት ጁን ላይ ለምታያወጥ እዚህ ጋር የስረኛው ማለት ነው። ተመልከቱ ሶስቱ አራተኛ ጊዜ ላይ ሁን ፒያወት ሊቀበል ነው። ሰባ ሰባ ዩሮ ሲሆን ነው የሚላክላቸው ሁሉ ጊዜ ማለት ነው። አራተኛ ፒያወት መንገድ ላይ ነው። ነገርኳችሁ መጀመሪያ ላይ የሰራሁት 86 ዩሮ ከ74 ሳንቲም ነው። ይሄ የተጠራቀመ ገንዘብ ነው። ሁሉ ጊዜ የሚከፍላችሁ በወር በወር ነው፣ አንድ ጊዜ ማለት ነው። እና የወር ላይ ሰባ ዩሮ ካልደረሳችሁ በዛ ወር ውስጥ ወደ ቀጣዩ ወር ይሸከሸካል ማለት ነው። ቀጣዩ ወር ላይ የሰራችሁት እና በዛ ወር ደግሞ የሰራችሁት ተጠራቅሙ ይገባል። ይሄ 86 ዩሮ ነገርኳችሁ፣ ትንሽ ሜይ ቢ የሁለት የሶስት ወር ነገር ቢሆን ነው። ከዛ በኋላ 80 ዩሮ ከ31 ሳንቲም ጁላይ ሌላ ፒያወት አገኘሁኝ። ሶስተኛው ፔቲ 74 ዩሮ ሴፕቴምበር 22 ላይ ያገኘው ማለት ነው። አሁን ደግሞ በዚህ ወር ይህ እንኳን ከባለፈው ወር የተሸጋሸገ ነው። ባለፈው ወር ዲሰ ዩሮ ሳልሞላው ነው ወደዚህኛው ወር የተሸጋሸገ ነው። 69.27 ስቲል ላይ ካላ እየሄደ ነው ማለት ነው። እንግዲህ ይሄ ነገር በአጠቃላይ ስደምሮት ስንት ይመጣል መሰላችሁ? 39 ዩሮ ይመጣል። 390 ይሮ አሁን ባለው በዋጋ ስናሰላው በኢትዮጵያ 60255 ብር ይሆናል። እና ይሄ ገንዘብ አከራካሪ ነው። ላይክ እንዳላችሁበት ጥሩ ነው አይደለም የሚለውን ነገር ለእኔ ላይክ ገንዘብ እየሰሩበት አይደለም በዩቱ ማለት ነው። ምክንያቱም ያንበት ምንድነው የማወጣው ወጪዎች በጣም ላይክ ከነዚህ ጋር ልትነጻጸሩ አትችሉም። ከዚህ በወር ሰባ ይሮ በወር ሰባ ይሮ አይሆንም። ለካሜራ የምታወጡት አለ ብዙ ነገር አለ ለሆቴል የምታወጥ ነገር አለ ትራንስፖርት ወጥ ነገር አለ። መጨረሻ ላይ ፕሮፊት አታገኙበትም። ላይክ እኔ እያገኙበት አይደለም ነው እያታገኙበት ሳይሆን እያገኙበት አይደለም ግን ነገርኳችሁ። ላይክ የሆነ እንደ ፓሽን ነው የምሰራው እ ዩቲውብን እነ ሰምናገር ለብር አለ የምሰራው ሜቢ ለብር ሊሆን ይችላል ግን እሱ ወደፊት ነው ሰዓት ገና ይወስዳል። እንደ የሆነ ኢንቨስትመንት ነው ዩኒቨርሲቲ አላ አራት ዓመት ትማራላችሁ ከዛ በኋላ ልትሰሩበት ነገር ነው። ይህም ደግሞ የሆነ ትሰሩበታላችሁ አሁን እያወጣችሁ ብራችሁንም፣ ጊዜያችሁን እያባከናችሁ ሜቢ ወደፊት ላይ የሆነ ነገር ትሰሩበት ትችላላችሁ። ግን እኔ ላይክ ዋናው አሁን ፎከስ ወይም ፖይንቲ ዩቲዩብ አለ ከሰዎች ጋር ሞር መገናኘት፣ የኔ ላይፍ ኤክስፒሪየንስ ማካፈል ሰዎች ምን ይመስላል ጀርመን ውስጥ ምክንያቱም ላይክ እኔ የመጣሁ ሰዓት ጀርመን ማለት ነው ብዙ ቪዲዮዎችን አይነበረ ጀርመን ላይፍ ምን ይመስላል የሚል ነገርና አንድም ሀበሻ አላገኘሁም የዛን ጊዜ ማለት ነው እንደዚህ የሚሰራ ሶ ሜይ ቢ አሁን ግን ካላችሁ የምትመጡ መምጣት ያሰባችሁም ካላችሁ ወይም ሌላ አገር ሆናችሁ ላይክ ላይፍ ጀርመኖስ ምን ይመስላል የሚለው ነገር ማወቅ የምትፈልጉ አውት ኦፍ ኩሪዮሲቲ ማለት ነው ማወቅ የምትፈልጉ ካላችሁ፣ ለዛ ነው ዋናው ሜይን ፎከስ። ሶ ብር አይደለም ማለት ነው፣ ግን ብር መሳትም ይቻላል በጣም በጣም ነው የሚቻለው። ስልሳ ሺህ ማለት በኢትዮጵያ ለሚኖር ሰው አሪፍ ገንዘብ ነው። ይሄ ያሁን ስልሳ ሺህ ስታካፍሉት በ ስድስት ወር አካባቢ ይመስለኛል ሞኔቴዝ ሆንኩ ባ ማለት ነው። በስድስት ወር በወር አስር ሺህ ነገር በምት አሪፍ ነው። በጣም ላይክ ጥሩ ነው። እኔ እንግዲህ እንደ ፓርትታይም እየሰሩት ነው። ፉል ታይም ደግሞ ካረጋችሁት፣ ላይክ በቃ ፎክሳችሁ እዛ ካረጋችሁ ከዚህም በጣም በጣም ብዙ መስራት ይቻላል የሚለውን ነገር ትንሽ እናንተ ለመናገር ነው። እና ለእኔ ይሄ ገንዘብ ብዙ ነገሮችን ላይክ አላ አሪፍ ነገሮችን ይሸፍናል። ለምሳሌ አሁን ኢንተርኔት ዋይፋይ የሚከፍለው እኔ 54 ሲሮ ነው 54 ኪሎ ወይም መብራት እንኳን ምሳሌ ይሰጣችሁ፣ መብራታቸው 36 ኪሎ ነው የምከፍለው። በኋላ ሶ ይሸፍናል የሆነ ነገሮችን ኦፍኮርስ እና አሪፍ ነው በጣም። እያጥላለሁ ምናምን ሲሆን ጥሩ ገንዘብ ነው። ላይክ ኢት ዲፔንድስ የት እንደምትኖሩ ዩሮፕ ላይ ያላችሁ ከሆናችሁ ማለት ነው በዚህ ገንዘብ ምንም ልጀምራችሁም፣ ከምግብ ሆነ ከአንድ ሳምንት ምግብ ምናምን ነገር አያልፈም። ግን ኢትዮጵያ ካላችሁ ምናምን ነገር ወይም ሌላ ቦታ ካላችሁ ቀነስ ያለበት ምንዛሬው አላ ምንዛሬው ነው እንጂ ብሩ ብዙ አላለም። ብቻ ይህን ይመስላል እንግዲህ የሰራሁት ገንዘብ እና እንደምታዩት ባለፈው ራሱ ካሜራ ሰብሮ ነበረ። ፕራጌድ ኩዛት ማለት ነው፣ ቼክ ሪፐብሊክ ቪዲዮ ላይ ካላችሁ ይሁን። አዲስ ካሜራ መግዛት ነበረብኝ። እንደ ድል ሆኖ እግዚአብሔር ሲረዳኝ ጋራንቲ ነበረው። አዲስ ካሜራ አልገዛሁም። በ35 ዩሮ ብቻ ተገላግሎኛል። ካሜሮ መልሼ ላኩት፣ ከተላኩኝ በኋላ ማለት ነው። 27 ዩሮ ያሳዘንኩት ብር አልነበረ፣ እሱም ብር መለሱልኝ። 36 ዩሮ ብቻ የሰርቪስ እሷን ነው የከፈልኩት። አዲስ ካሜራ ነው አሁን የማወራችሁ ማለት ነው፣ በዚህኛው ቪዲዮ። አሁን የማታውቁት ነገር ኤዲተር አለኝ፣ ቪዲዮ ኤዲት የሚያደርግ የሆነ እየጠበበኝ ነው አለም ኤዲት ለማድረግ ኤዲት ማድረግ ከባድ ስራ ነው። የሆነ ከሰዓትም አንፃር ከክብደቱም አንፃር ትልቅ ስራ ነው እና ኤዲት የሚያደርግልኝ ልጅ አለ ከኢትዮጵያ የሚኖር ማለት ነው። ለሱ ብቻ ብቻ ኮስቱን ስበታትኑት ምንም ላይክ ሩቡኑ ምናምን ነገር አለ የሆነ ምንድነው ሶስት ጥፉ ምናምን ኦልሞስት ላይክ ራፍ ያወጣል ነው የማገኘው ማለት ነው እና ይሄን ይመስላል ገንዘቡ ያለው እንትን። ሶ ጋይስ እንግዲህ ቪዲዮን ከማጠቃላችን በፊት አንድ ላወራችሁ የምፈልገው ቁም ነገር አለ። እሱ ምንድነው በዚህ ቻናል ላይ ለይመጡት በይመጡት ጊዜያቶች ውስጥ ማለት ነው ምን አይነት ቪዲዮዎችን መስራት አስቤያለሁ ወይም እናንተ ምን አይነት ቪዲዮዎችን መጠበቅ ቻላችሁ ከኔ የሚለው ነው። ሶ ነገርኳችሁ አሁን ከአየሩም አንፃር አንጻር ቶሎ ነው የመሸው። እንደገና በጣም ቀዝቃዛ ነው፣ ብዙ ወጥቼ መስራት ላይ መቸኝ ይችላል። ጭማሪ ደግሞ ላይክ ከሰዓት አንፃር ጭም፣ ምክንያቱም በሳምንት አንድ ቀን ብቻ ነች እረፍት፣ ሁሉም እረፍት ቀን ነው አይባልም ራሱ። እና ለዛ ምክንያት ኪን ስቱዲዮች ጋር ገና ብቻለሁ ማለት ነው። ያሰብኩትም ምንድን ነው ትራቭል ብሎጎች አይቀሩም። ላይክ አላ ሰዓቱ ምናም ነገር ቀን ወተ ለመስራት ሞካለን፣ ግን ሞር ፎከሳችን የሚሆነው አይ ቲንክ ላይፍ ጀርመን ላይ ምን ይመስላል የሚለውን ነገር እዚች ጋር ቁጭ ብለን እንማማራለን ማለት ነው። አላ እስካሁን ያላወራቸው ብዙ ነጥቦች አሉ፣ ላይክ አላ የምፈልጋቸው ግን ያልጀመርኳቸው ለምሳሌ ስትኖሩ ብቻ ምን ይመስላል እዚህ ውስጥ አላ ብቻችሁን ነገሮች ማድረግ ምን ይመስላል፣ ከሰዎች ጋር ያላችሁ ኮሚኒኬሽን፣ ጀርመኖች እንዴት ማሳሰባቸው፣ ሬሲዝም ብዙ ነገር ነው፣ ብቻ ፖይንቶች ያሉት ማለት በተለይ ውጭ ስትኖሩ ውጭ ያላችሁ በጣም ትረዳላችሁ። ብዙ አላ የሚወሩ ነገሮች አሉ፣ እነሱ ነ ቪዲዮችን አስቢያለ። በተጨማሪም ደግሞ ተነግርኳችሁ ያ ትራቭል ሎጎች አይቀሩም እና ወደ 6000 ጉዞ እያደረገ ነው። 6000 ሰብስክራይበር አይ ቲንክ በዚህኛው ቪዲዮ እንገባለን። በጣም በጣም ሁላችሁንም የምር አመሰግናለሁ። እስካሁን ድረስ ይህንን ኮሚኒቲ እያሳደጋችሁ ያላችሁ፣ ሰብስክራይብ ላይክ ሼር እያደረጋችሁ ያላችሁ ማለት ነው። ሁላችሁንም በጣም አመሰግናለሁ። በጣም ግሬትፉል ነኝ። እንግዲህ በመጡት ጊዜያቶች እነዚህን ቪዲዮች ከኔ ጠብቃችሁ ያላችሁ። ለዛሬው ይሄን ይዤላችሁ ነበር የመጣው። ቀጣይ ባዲ ሲሆን እንገናኛለን። ሁላችሁ ላይ ያላችሁበት ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳደረሱ። ፒስ አውት ቻው